ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ሰላም ጤና ይስጥልኝ። በዓለም ዳርቻ ያላችሁ ሁላችሁ ሰላም ብያለሁ። ሰላማችሁ ይብዛ። እግዚአብሔር ይመስገን። ረመዳን አለቀላችሁ፣ እንኳን ደስ አላችሁ። ስራ እንግዲህ በኋላ ይቀላል ማለት ነው። እግዚአብሔር የተመሰገነ ይሁን ለዚህ ሰዓት ፈቅዶና ወዶት ላደረሰን ለሁሉ እግዚአብሔር ክብርና ምስጋና እሱ ይውሰድ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? አሁን ትንሽ ነገር ልላችሁ ነው የመጣው ማለት ነው። እሱ ደግሞ በራሴ በምሰራቸው ስራዎች ዙሪያ አንዳንድ ነገሮችን ለማስረዳት ነው ማለት ነው። አነገራችን ላይ የሰው ልጅ በአንድ አያድግምና ቀስ እያለ ነው የሚያደርግ። ስለምታዙ ስለምታበርታቱ እጅግ ጋር እያመሰግናለሁ። እግዚአብሔር ይመስገን ማለት ነው። ያው እንግዲህ በቲክቶክም የለቀኩት ዩቱብ ላይም የለቀኩት አይታችሁ ወዳችሁና ፈቅዳችሁ ስላዘዛችሁ እጅግ ጋር እያመሰግናለሁ። ሽሮና በርበሬው ስለ ሽሮና ስለ በርበሬው ነው አሁን ላብራራላችሁ የመጣሁት ማለት ነው። ሽሮ ነገራችን ላይ ከቤት ነው የሚዘጋጅ ከቤት ነው የሚዘጋጅ። በርበሬውም ከቤት ነው የሚዘጋጅ። ተለቅሞ ተሰጥቶ በደንብ ተለቅሞ ነው የሚዘጋጅ እና ነገራችን ላይ ሽሮ እንደዛ ነው የሚዘጋጅ ማለት ነው። በርበሬውም እንደዛው ነው። በደንብ አርገን ሽንኩርት፣ ቅመማሞች ሁሉ ገብቶበት ነው። ቅመሱትና በኋላ ጣሙን ትነግሩናላችሁ ማለት ነው። ጣሙን ለእናንተ ትቸዋለሁ። እኔ እንደዚህ ነው እንደዚህ ነው የሚል ትርጉም ስለሌለው ምክንያቱም እኔ ነጋዴኔ ሻጭ ነኝ ማለት ነው። እና ስለዚህ እናንተ ቅመሱት ማለት ነው። ስትቀምሱት ደግሞ እናንተ ጣዕሙን እናንትሩን ታውቁታላችሁ ማለት ነው። ቤተሰብ እና በጣም ቆንጆ ነው፣ እውነቴን ከምናገራችሁ በላይ ማለት ተጠንቅቀን ነው የምናዘጋጀው። ተጠንቀቀን ነው ሁሉን ነገር። የምንጨምርም የምንቀንሰው ነገርም የለም። ሁሉ ነገር ልክ እንደ ቤት ሽሮ አድርገን ነው የምናዘጋጅ፣ እንደ ቤት በርበሬ አድርገን ነው የምናዘጋጅ። በጣም ነው የሚጣፍጥ። በጣም እኔ አሁን ትንሽ ስራ ስለበዛብኝ ነው እንጂ አሳያችኋለሁ ራሴም ወጥ ሰርቼ እውነቴን ነው የምላችሁ። ማለት ነው ከሰሞኑ የሚመጣ በርበሬ እና ሽሮ አለ ከኢትዮጵያ ማለት ነው። በዚህ አጋጣሚ ዱባይ ያላችሁ ሰዎች የምታዙ ካላችሁ ማዘዝ ትችላላችሁ ማለት ነው በጀምላ ቢያንስ እስከ ሶስት ኪሎ ያላነሰ ብታዙ መልካም ነው። ምክንያቱም እኔ ለነጋዴ ነው ማስረክብ። ስለዚህ በዚህ አጋጣሚ ሽሮና በርበሬ ካዘዛችሁኝ የትም ቦታ ብትሆኑ እናደርሳለን ማለት ነው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ በዚህ ቁጥር ማለት ነው። ታች ላይ ያስቀምጥላችኋለሁ። በዚያ ቁጥር እየደወላችሁ እኔን አናግሩኝ ማለት ነው። ወይ ደግሞ ከኢትዮጵያ እየደወላችሁ እህቴን አናግሯት ማለት ነው። ስለዚህ በዛ መልክ ነው እያዘጋጀን ያለን ማለት ነው። ይህን ነው የምላችሁ። ሽሮና በርበሬው ጥራቱ ጥሪት ያለ ነው ነገራችን ላይ ማለት ነው። በዚህ አጋጣሚ ደግሞ ስልኮች እና እንዴት ትልቅ ያለች እቃዎች ትልቅ ያለች ስላላችሁኝ፣ እኔ ያ ነገራችን ላይ ነጋዴ ነኝ። በልጅነት ጀምሮ ንግድ ውስጥ ነበርኩ አገር ቤት ማለት ነው። አረብ ሀገር ሳልመጣ ነጋዴ ነበርኩ። እግዚአብሔር ይመስገን ጥንካሬ ብርታቱን አባቴም ከእናቴም የተማርኩት ነው። ከማንም ተመሪው አይደለም። ስራን እንግዲህ እግዚአብሔር ይመስገን አንዳንዴ እግዚአብሔር ለእናንተ የሚሰጣችሁን እግዚአብሔር ነው የሚሰጣችሁ። ስራችሁ ምን እንደሆነ እግዚአብሔር ነው ለእናንተ፣ ይህ ነው ስራሽ፣ ይህ ነው እንትንሽ አላማሽ ብሎ የሚሰጠኝ እግዚአብሔር ነው እና እግዚአብሔር ይመስገን። እኔ ከሁሉ እንድሰራ ፈጣሪ ፈቅዶልኛል፣ እድሜ ጤና ሰጥቶኛል። ክብሩ ይስፋ። እንደኔ ያለ ሀብታም በስት ምድር አለ ብዬሽ አላስብም። ምክንያቱም ሙሉ ባለ ጤና ነኝ። ብሰራም ብልም በሰው ሀገር እንግዲህ ቆይቻለሁ። እግዚአብሔር ይመስገን፣ አስር ዓመት ማለት ቀላል አይደለም። ግን ለእኔ አስር ዓመት ሳይሆን ሳምንት ያህል አልቆጥረውም። ምክንያቱም ስኬታማ ከሚባሉት አንዷ ነኝ። ምክንያቱም ሰው በመሆኔ ብቻ በቂ ነው፣ በቃ ሙሉ ባለጤና ስለሆንኩ ብቻ እግዚአብሔር የተመሰገነ ይሁን። ቤተሰብን ማስደሰት ራሴን መደሰት የሚያህል ነገር የለም። በሁሉም ነገር እግዚአብሔር የወደደና የፈቀደው ነው የሚሆን። ስለዚህ እኔ በልጅነት ጀምሮ የነጋዴ ስለሆንኩ ምን እንደሚያዋጣ፣ ምን እንደማያዋጣ ጥንቅቅ አድርጌ አውቃለሁ። በዛ የተነሳ ነው አሁን እኔ የበርበሬውንም የስልኮንም የጀመርኩት በሰፊው ግን ሌላ ሌላ እቃዎችም ለመላክ እንትን እያጠናው ነው ያለው። በተለይ ደግሞ እንትን ማለት አሁን ለምሳሌ መኪና እቃዎች ከአገር ቤት በጣም ውድ ናቸው። ከዚህ ደግሞ ቀለል ባለ እንዴት እንደሚገባ፣ እንዴት እንደ ሰዎች እንዴት አድርገን መላክና እንዴት አድርገን ማስወጣት፣ ቀረጥ ስንት ነው የሚለውን እሱን ጥናት ላይ ነው ያለው። እሱ ጥናት ካለቀ በኋላ ደግሞ ይፋ ማድረግላችሁ ይሆናል ማለት ነው። ስለዚህ ያንን ደግሞ ከበዛ ዘርፍ ያላችሁ ደግሞ ተነጋግረን ወደ አገር ቤት ልክላችኋለሁ። እዚ እየገዛው ማለት ማለት ነው። አዛ ደግሞ እናንተ ትረከባላችሁ ማለት ነው። እሱ ደግሞ በታማኝነት እና በሀቅነት የምንሰራው ይሆናል ማለት ነው። ነገራችን ላይ እኔ ስራ ስጀምር በሀቅና በሀቅ ነው። ለምን ካላችሁኝ ስራ ለአንድ ለመጠቀም ብላችሁ የሆነ ነገር ልትሉ ትችላላችሁ የሆነ ነገር ግን ልንገራችሁ አንድ ነገር፣ አንድ ቀን በተሳሳታችሁ ሁሌን የሚበላሽባችሁ ስራችሁና፣ ተጠንቅቀን ለመስራት እንሞክር። ስሩ ቤት ውስጥ ያላችሁ እንደዚህ የውጭ አቃማ ያላችሁ ውጭ ያሰራችሁ ልጆች መስራት አለባችሁ ማለት ነው። እንዲሁም ደግሞ ዱባይ ያላችሁ ልጆች አነገራችን ላይ ዱባይ ያላችሁ አቃማ ያላ በማለት የውጭ አቃማ ያሰራችሁ ልጆች ምግብ የምችሉ ሁለት ሺ ሰባት እስከ ሁለት ሺ አራት ባለው ደሞዝ እንዳለ ታውቃላችሁ። ይህም ጉርብ አለ። በጉርብ ስለሆነ በጉርቡ ያስገባችሁና ያለውን ነገር ደግሞ እናንተ ከዛ መፈላለግ እና ስራን ማግኘት ትችላላችሁ ማለት ነው። ጉርብ አለን በጉርብ መሰረት በጉርቡ መፈላለግ እና ስራን ማግኘት ይቻላል ማለት ነው። በዚህ አጋጣሚ አንዲት ጓደኛዬ ናት እኔንም የጋበዘችኝ እና በጣም ደስ የሚል ጉርብ ኢትዮጵያዊነትን የሚያስተናግድበት በቃ በተለይ ስደተኞችን እንዴት አርገው ሰው እንደሚያግዙ ነገራችን ላይ ከሰው ሰው ነው የምትማሩ ማገዝን ምን ማለት እንዳለ ለምን አንድ ቆራሽ እንጀራትወንም የሰው ልጅ የሰጠን ነው አነሰ በዛ አይደለም ነገራችን ላይ እና ስለዚህ ባለነ ስራ ባለነ እውቀት መስራትና መበርታት ብቻ ነው የሚጠበቅብን። ለአንቺ ለአንተ ማንም የለህም። አንተ ራስ ጠንካራ ሆነህ ካልወጣ ወይም አንቺ ራስች ጠንካራ ሆነች ካልወጣች ማንም ሊያወጣች አይችልም፣ በዚቻ ምድር ላይ በዚቻ አለም ላይ ስለዚህ እናንተ ጥሩ ነገር እየሰራን እኛ ጥሩ ነገር እየሰራን ወደፊት ነው። ሰዎች ሊጎትቱ ይችላሉ። ሰዎች የሆነ ነገር ተናግረው እናንተ የሆነ ነገር እንድትናገሩ ወይ የሆነ እሷ እንደዚህ ናት እንድትባሉ የሚፈልጉ ሰዎች አሉ። ለእነሱ ቦታ እንዳትሰጡ አደራ ነው የምል እኔ እውነቴን ነው የምላቸው። እስከ ዛሬ አንዳንድ ነገሮች ልናገር፣ መልስ ልሰጥ ይችላለሁ፣ ግን ስተት ነው። ምክንያቱም ከተማርኩትም አባቶችም ሲያስተምሩ አባቶችም ሲያስተምሩ ካያችሁ ማለት ነው። በቃ እያንዳንዱን ነገር ይቅር ለእግዚአብሔር ትላላችሁ። ከዚያ ውጭ ግን ለሰዎች መልስ መስጠት ትርጉም እንደሌለው ነው የምነግራችሁ። የእጅህን ይስጥህ ማለት ወይም የእጅሽን ይስጥሽ ማለት አንድ ምርግማ ነው አንድ ምርቃ ነው። ይህን ልላችሁ የፈለግኩት ምንድ ነው አንዳንድ ሰዎች እናንተን ለመጉተት እናንተን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ብሎ ለመጉተት የሆነ ነገር ይናገራሉ፣ የሆነ ቃላቶች ይናገራሉ። ስልካችሁን ይብን ስልካችሁን ለስራ የለቀቃችሁ ስልክ ሌላ አላማ ያውሉታልና አንዳንዴ ከእንደዚህ ያለ እንደዚህ የሚያደርጉ ሰዎች ልቦና አይስጣቸው ነው። ሌላ ምን ምንም የምለው ነገር የለም። እግዚአብሔር የተመሰገነ ይሁን። እኔ እንዳነገርኳቸው ነው። እኔ ከዛም ከዚህ የምሰራ ኃይልና ጉልበቱ የእኔ አይደለም። መድኃኒዓለም ኢየሱስ ክርስቶስ ፈቅዶልኝ ነው። እመቤት ቅድስት ድንግል ማርያም ለእኔ እየተከተለች በፊትም በኋላ እመቤት ቅድስት ማርያም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ አቡዬ ጣዲቁ መንፈስ ቅዱስ፣ አርባ አራቱ ታቦታት፣ አምስቱ ገዳ ሰዲት ማርያም በቃ ይሄ ነው ብዬ ለእናንተ ነግሪያችሁ አልጨርሰውም። ስለመቤቴ ስለመቤቴ ቅድስት ድንግል ማርያም አንድ ቀን ራሱን የቻለ በቃ የማመሰግንበት ቀን ቅርብ ነው ብዬ አምናለሁ። እግዚአብሔር ይመስገን። የነጠየኳትን የነገርኳትን ሁሉ አርጋልኛለች። በቃ ጾለቴን ሰምታለች። እንደ ኃጢአት እንደ እኔ ኃጢአት ሳይሆን እንደ ሷ ቸርነት ሁሉን ነገር አርጋልኛለች እና ዛሬ ቁሜ እንዲሄድ ዛሬ እንደዚህ በቃ ስራ እንድሰራ ያደረገችኝ እመቤት ቅድስት ድንግል ማርያም ናት። ከእግዚአብሔር በታች ደግሞ ጓደኞቼ፣ ለእኔ ቤተሰቦች ጓደኞቼ፣ ጠንካራ ጓደኛ ስላለ ጠንካራ ቤተሰብ ስላለኝ ምንም ቢሆን ምንም በአንዱ እንደዚህ ስል በአንዱ ቀና እያረጉ እግዚአብሔር የተመሰገነ ይሁን። እዚህ ደረጃ ደርሻ ያለው ክብር ስፋ መድሃኒዓለም እግዚአብሔር ይመስገን። ስለዚህ እናንተ መስራት ካለባችሁ ስሩ እና በዚህ ስልክ ቁጥር ከታሽ በማስቀምጥላችሁ ስልክ ቁጥር እየደወላችሁ እዘዙ ነው የምል ሌላ ምንም አልልም። አይን ነው የምላችሁ። በተረፈ ግን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ ማለት ነው። በነገራችን ላይ በዚህ አጋጣሚ የረሳውት ነገር አለ እና ምን አለ መሰላችሁ፣ አሁን አንዳንዴ እኔ አሁን ስልክ ያው ስልክ እንግዲህ ስልክ ኖርማል የድሮ ስልኬን መስመር ማለት ስልክ ስላችሁ ቁጥሬን የን የምለቀው የድሮ ሳይሆን አዲስ ስልክ ቁጥር አውጥቼ ነው። አዲስ ቁጥር ስልክ ሳወጣ ያንን አውጥቼ ለምን መሰ አዲስ ቁጥር ሰው የሚያውቀው የለም ሶሻል ሚዲያ ተጠቃሚ ብቻ ስለሆነ የሚያውቀው ስለዚህ ማንኛውም ሰው ያውቀዋል። በዛ ስራና ስራ ብቻ ነው የማስተናግድበት፣ ሌላ ነገር አላስተናግድም። በዚህ አጋጣሚ ማለት ነው። እና ደግሞ አንዳንድ ጥያቄ ጠይቃቸዋል። ለምንድን ነው እንደዚህ ምሰሪ እንዴት አርገሽ ነው ምናምን ነው ላላችሁኝ እኔ እግዚአብሔር ይመስገን እንደነገርኳችሁ ነው። ያው በልጅነትም ጀምሮ እኔ ነጋዴ ነበርኩ። ነጋዴ ስለነበርኩ ንግዱን አለም አቀዋለሁ ለምን አልሰራም በሚል ነው እና አሁንም ደግሞ ልጆች፣ ቋንቋ የምትችሉ ልጆች ካላችሁ አገር ቤት ዳችሁ ቋንቋ የምትችሉ መምጣት ያቃታችሁ እንዴት እንምጣለ የምትሉ ሰዎች ደግሞ በዚህ ቁጥር ደውላችሁ እንደዚህ ነው ብላችሁ መልእክት አስቀምጡልኝ፣ ወሳብ ላይ ነገራችን ላይ የአዲሱ ቁጥር ወሳብ ብቻ ነው የሚሰራ ሌላ ምንም አይሰራም። ወይም ደግሞ ቀጥታ ካልሆነ ሌላ የሚሰራው ነገር የለም ማለት። ለወደፊት አስፈላጊ ከሆነ እከፍትበታለሁ ማለት ነው፣ ግን አሁን የከፈትኩት ነገር የለም ማለት ነው። ወሳብ ብቻን በወሳብ ብቻ ማናገር ትችላላችሁ ማለት ነው። ይህ እንደው ምላችሁ ቤተሰብ፣ በተረፈ ስለምሰጥ ያስተያየት ስለምሰጡ ሁሉ ነገር እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ ማለት ነው። እንግዲህ ይህን ነው የምላችሁ ቤተሰቦች። እንግዲህ በአዳዲስ ነገሮች እንመጣለን፣ ጠብቁን አዳዲስ ነገሮች እንደ እግዚአብሔር ጋር ከእግዚአብሔር ጋር ሁኜ ከመቤቴ የቅድስት ድንግል ማርያም ጋር ሁኜ ከእናቴ ከወላዲቷ ጋር ድንግል መዛይት ዓለም ጋር ሁኜ የማላሸንፈው ነገር የለም ብዬ መቶ ፐርሰንት ብናገር ምንም አልጠራጠርም። እና ከእሷ ጋር ሁኜ ደግሞ እሷ ደግሞ በቃ ለእኔ ሁሉ ነገር ስለምታደረግልኝ አሁን ደግሞ አዲስ ስራ ይዘን እንመጣለን። ጠብቁ። ከአዳዲስ ሰዎች ጋር እንመጣለን። ዱባይን እንግዲህ እናስጎበኛቸዋለን እንደ እግዚአብሔር ፍቃድ።